ኢየሱስ ክርስቶስ ሲያስተምር ስለ አንድ አምላክ በጣም ደጋግሞ አስተምሯል። ስላሴ የሚለው ሐሳብ መጽሐፍ ቅዱስ ላይ ምንም በግልጽ የተቀመጠም ነገር የለም፣ አይደለ? አሁን ኢየሱስ ክርስቶስ ያ ሲያስተምረው የነበረው እሱ የነበረው አሁን እነሱ ላለመቀበል ነው እንጂ ያ አምላኩ አላህ ነው አይደለ? አዎ። በመጽሐፍ ቅዱስ አይደለ? አዎ። ያ አረብ ክርስቲያኖች የአምላክ ስም አላህ እንደሆነ ያምናሉ። መጽሐፋቸውን ሄዳችሁ ብታዩት ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ፊልበጥ የክለቅ ላሁ ሰማዋት ወልአርድ ነው የሚለው አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው የሀገራችን ክርስቲያኖች እግዚአብሔር የሚለው የአምላክ ስያሜ ከዚህ ከኢትዮጵያ ከራሱ እየተወሰነ እንደሆነ ያውቃሉ ምናልባትም ሊያውቁ ይችላሉ ከታች ያሉት ከኢትዮጵያ ወጀትኛም ዓለም ሄዳቸው የአምላክ ስም እግዚአብሔር ነው ብትሉ የሚሰማችሁ